ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። ኢንተርኔት በነጻ ላስጠቅማችሁ ነው። ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ላይ ከገባን በኋላ የሰርጅ በተኑን በመጫን ልክ ታይፕ እንደማደርገው ትጽፋላችሁ ሰባት ከዛ ኔት ሰባት ከዛ ኤንኤቲ ስፔስ ከሰጠም በኋላ ከዛ ቪፒኤን ራሱ ያመጣላቸዋል። ከታች ልክ ሰባት ኤንኤቲ ብላችሁ እንደጻፋችሁ ከታች ልክ እንደከበብኩበት ያመጣል። ክሊክ እናደርገዋለን። ከዛ ከሚመጡት አማራጮች ውስጥ የምንመርጠው የመጀመሪያ ላይ የሚመጣው ወይም አሁን አሁንምከብበት ወይም የከበብኩበት ሰባት ኔት ቪፒኤን ይችን የከበብ ኩባትን እናካታለን። ይችን ኢንስቶል ማድረግ ነው የመጀመሪያው ስቴፕ አለቀ ማለት ነው። አፕሊኬሽኗን ኢንስቶል አድርገን ከጨረስን በኋላ መክፈት ነው የሚሆነው። የመጀመሪያው ከከፈትን በኋላ እንግዲህ የምናደርገው አዶች ይመጣሉ፣ ወይም የአንድ ደቂቃ ቪዲዮዎች ፕሮሞሽን ናቸው። እነሱን ብቻ በማየት የሁለት ሰዓት ዳታ ይሰጠናል ማለት ነው። አንድ ደቂቃ እናያለን። ልክ እንደ የከበብኩበትን ቦታ ስንናካው ዋች አድስ ይለናል፣ ወይም ቪዲዮዎቹን እይ ይለናል። ይሄው ልክ እንደዚህ ማለት ነው። ዋች አድስ ስንናካው ቪዲዮ ያመጣልናል ኦልሞስት አንድ ደቂቃ ነው። የአንድ ደቂቃ ልክ እንዳየን ሁለት ሰዓት ሙሉ በነጻ ዳታ እንድንጠቀም ሪዋርድ ያደርገናል ማለት ነው። ያው ቪዲዮ ልክ እንደዚህ መጣ። ይህን እንግዲህ ለአንድ ደቂቃ ያክል ማየት ነው ማለት ነው። የመጀመሪያው ስራ የሚሆነው ያው አድ ዋን ኦፍቱ ሪዋርድ ዊዝን ዋን ሚኒት ወይም አርባ ሶስት ደርሷል። አሁን ልክ እንደዚህ ማየት ነው ማለት ነው። የመጀመሪያው ስቴፕ የሚሆነው ዘንድ ልክ ደቂቃው እንዳለቀ ኢሚዲየትሊ ሪዋርድ ያደርገናል። ይኸው ዩ ሃ ሰክሰስፉሊ ሪሲቭድ ሪዋርድ አለ። አሁን ድጋሚ አድ ብንል ደግሞ ሌላ ሁለት ሰዓት ይሰጠናል ማለት ነው። ስለዚህ ይህን ከጨረስን በኋላ ምንድን ነው የምናደርገው ማለት ነው፣ ሰዓታችንን ማየት ነው። በትክክል ሰጥቶናሉ የሚለውን ማየት ነው። እኔ ካሁን በፊት ሁለት ቪዲዮዎችን አይቼ ስለነበር ከአሁኑ ጋራ ስድስት ሰዓት ሰጥቶኛል ማለት ነው። ስድስት ታወር አለኝ ማለት ነው። አሁን ኢሚዲየትሊ ክሊክ አደርጋለሁ። እዚች ፊት ለፊት ላይ አሁን የምከብባትን ቦታ ላይ ክሊክ ስናደርገው ወይም ይሄ ፓወር በተኖን ክሊክ ሳደርገው ኮኔክት ያደርግልኛል ማለት ነው። ይኸው ልክ እንደምታዩት ኮኔክቲንግ ይላል፣ ኮኔክትድ። ከዚህ በኋላ ወተን ዳታችንን እንደ ልባችን መጠቀም ነው የሚሆነው ማለት ነው። እንግዲህ ቤተሰቦቼ በዚህ ቪዲዮ በደንብ እንደምታተርፉበት አልጠራጠርም። የዛሬ ቪዲዮ ይህን ይመስል ነበር። በጣም አመሰግናለሁ። ሰብስክራይብ እንዳይረሳ።